የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና አራተኛ ደጃዝማች ኮር ጎቤ ክፍለ ጦር ዛሬ ሰኔ 6 2017 ዓ ም በማዕከላዊ ጎንደር ዞን ታች አርማጭሆ ወረዳ ሳንጃ ከተማ አቅራቢያ ባካሄደው እልህ አስጨራሽ ውጊያ ፈንዲቃ፣ ፍል ውሃና በበው የተባሉ አነስተኛ የመስመር ከተሞችን በቁጥጥሩ ስር መዋል እንደቻለ ተነግሯል። ከጠዋቱ ሶስት ሰዓት ጀምሮ በተካሄደው ፍልሚያ ከ67ኛ ክፍለ ጦር የጠላት ኃይል በኩል አምስቱ ተገድለው ከ10 በላይ የሚሆኑት ቆስለው ወደ ሳንጃ ከተማ እንደተሸኙም ተረጋግጧል። እንዲሁም በትላንትና ሁለት በምስራቅ በለሳ ወረዳ ቆላ ሙሲት ከተማ ላይ የዳግማዊ ቴዎድሮስ አምስተኛ ኮር አካል የሆነው ንስር በለሳ ቅጣው እጅጉ ክፍለ ጦር በጉልላት ጸጋይ ብርጌድ በኩል ለሶስት ሰዓታት የፈጀ አስመራሪ ውጊያ ሲያካሂድ በአቅጣጫው ተሰልፎ የነበረው የመከላከያ የሚሊሻና የአድማ በታኞች ጥምር ጦር ከሰላሳ በላይ አባላቱን ተቀጥፎ እንደተበተነም ተዘግቧል። በጎጃም ቀጠና የነበረው የአማራ ፋኖ ብሔራዊ ኃይሎች ትንቅንቅም። እንዲሁ በተመሳሳይ በተመሳሳይ ሁኔታ በደማቅ ልሎች የተንበሸበሸ ሆኖ እንደዋለም ታውቋል። በተለይም የሀዲስ ዓለማየሁ ሰባተኛ ክፍለ ጦር የአዋበል መብረቁ ብርጌድ ከሌሊት አስር ሰዓት እስከ ንጋት 12 ሰዓት ድረስ በወጀልና ዱቄ ከተማዎች ያካሄደው ውጊያ በልዩነቱ ተጠቃሽ ነበር ተብሏል። እዚሁ በወጃልና ዱቄ ከተሞች በነበረው ውጊያ ላይ የቦቅላ አባይ ብርጌድና የጥቁር አንበሳ ልዩ ተወርዋሪ ተዋጊዎች በደፈጣ መንገድ በመዝጋት የተጫወቱት ሚና እጅግ አንጸባራቂ እንደነበርም ተጠቅሶላቸዋል። አምስት የጠላት ኃይል ተደምስሶ አራቱ ቆስሎ ሁለቱ ተማርኮ የተገባደደው ይህ ውጊያ ሳዊ መተከል አራተኛ ክፍለ ጦር የአባይ መተከል ፋኖዎች ከሰሩት ድንቅ ኦፕሬሽን ጋር ተደምሮ በጎጃም ቀጠና የነበረውን ድል ደማቅ እንዲሆን አድርጎታልም ተብሏል። በዚህኛውም ውጊያ ሁለት የሚሊሻ አባላት ሲማረኩ ሰባት መ መከላከያ አባላትም መስዋዕታቸው ታውቋል። በጎጃም ቀጠና በኩል ሌላው አስገራሚ የሆነ የቀጠለው ዜና ከጠላት ኃይል ትእዛዝ እየሾለኩ የህልውና ትግሉን የሚቀላቀሉ ቁጭት የያዛቸው ይቅርበሉን ባዮች ቁጥር ዛሬም ጨምሮ መገኘቱ ሆኗል። በዛሬው እለት ብቻ የተለያዩ የቀጠናውን ብርጌዶች የተቀላቀሉ ሚሊሻዎች ቁጥርም ከሰላሳ በላይ መብለጡም ተነግሯል። በአማራ ክልል በሚገኙት የበከሎና ጃራ የስደተኛ ማቆያ ጣቢያዎች ውስጥ የእርዳታ መዘግየትና የመጠለያ ሁኔታዎች መራቆት አስመራሪ ችግር እየሆነ እንደመጣ ዘገባዎች አስረድተዋል። የሰብአዊ እርዳታ ክፍፍል በአሳሳቢ ሁኔታ ማሽቆልቆሉ ሲነገር በሁለት ወር አንዴ እየመጣ የሚገኘው የእርዳታ እህል መዳረስ እንዳልቻለም አዲስ ስታንዳርድ ተናግሯል። ከዱቄትና ዘይት እንዲሁም ከአልሚ ምግብ እጥረት በባሰ አስጊ እየሆነ የመጣው ደግሞ የመጠለያ ጣቢያዎቹ መፈራረስና ለሚመጣው ክረምት በማይቋቋሙበት ደረጃ ላይ ያደረሳቸው እንደሆነም ዘገባው ጨምሮ ገልጿል። የሰሜን ሸዋ ዞን አደጋ መከላከል ቢሮ መሪ የሆኑት አቶ አበባው መሰለ ስለ ሁኔታው ተጠይቀው በሰጡት ምላሽ ወደ ባከሎ መጠለያ ጣቢያ የሚደርሰው የምግብ እርዳታ ተቋርጦ እንደማያውቅ አስረድተው፣ ምግብ ነክ ያልሆኑ እርዳታዎችን ከሚለግሱ ድርጅቶች ጋር ግን የነበረው ግንኙነት ተቋርጦ እንደሚገኝ አምነው ቃላቸውን ሰጥቷል። የኢትዮጵያ ድንገተኛ መጠለያና ኤንኤፋይ ክላስተር ያወጣው ሪፖርትም በጃራ መጠለያ ጣቢያና በሌሎች ተመሳሳይ ማዕከላት የሚታየው ሁኔታ አሳሳቢ ሁኔታ እያሽቆለቆለ እንደሚገኝ አረጋግጧል። ለጉዳዩ አፋጣኝ መልስ እንዲሰጥ የሚያሳስቡ ጥሪዎችም ተበራክተው ቀጥለዋል ተብሏል። የአማራ ፋኖ ብሔራዊ ኃይል ወሎ ቀጠና የንጉስ ሚካኤል አሊ ኮር በዛሬው እለት አገዛዙ በወግዲና መካነ ሰላም አካባቢዎች ዙሪያ ንጹሐንን ኢላማ ያደረገ የከባድ መሳሪያ ጥቃት እንደፈጸመ አሳውቋል። በጥቃቱ ብዙሀን እንደተገደሉ ለአካል ጉድለትም እንደተዳረጉ ብዙዎች እንደሆኑ በቀላል የማይለካ የንብረት ውድበትም እንደደረሰ አክለው ገልጿል። ንጹሐን በብዛት በሚኖሩበት አካባቢ ሞርታር በማስወንጨፍ ግፍ የፈጸመው የጠላት ኃይል በድርጊቱ የህዝብ ጠላት መሆኑን ግልጽ አድርጎ አሳይቶን ውሏል ሲሉም ተናግረዋል። የአማ የአማራ ፋኖ ብሔራዊ ኃይል በሸዋ ቀጠና ወሳኝ ድል እንዳስመዘገበ አሳውቋል። በሸዋ ቀጠና ነጎድጓድ ክፍለ ጦር እንዲሁም በወሎ ቀጠና መብረቅ ክፍለ ጦርና ቤተ አማራ ክፍለ ጦሮች በህብረት ባካሄዱት ውጊያ ወግዲ ወረዳ ጎረንጅ እና ሶኮሮ አካባቢዎች እንዲሁም ጎለሌ በተባለ ቦታ ላይ ድልን እንደተጎናጸፉም ተነግሯል። የጠላት ኃይልም የተጣመሩትን የፋኖ ኃይሎች ጥሎ ሲፈረጥት ይላላ በተባለ ቦታ ላይ የነበረውን የመከላከያ ኬላም አሳልፎ እንደሰጠ አረጋግጧል። ይህም ከሰሞኑ እየታየ የሚገኘው የጥምረትና የቅንጅት እንቅስቃሴ ወሳኝ ድሎችን እያስመዘገበ እንደመሆኑ ይቀጥል ሲባልም ተወድሷል። ጋዜጠኛ ተስፋለም ወልደየስ ከእስር መፈታቱን ሐቅ ሚዲያ አሳውቋል። የኢትዮጵያ ኢንሳይደር የበይነመረብ መገናኛ አውታር መስራችና ዋና አዘጋጅ ጋዜጠኛ ተስፋለም ወልደየስ ዛሬ አርብ ሰኔ 6 ቀን 2017 ዓም ከእስር መፈታቱን ሐቅ ሚዲያና ኮሚኒኬሽን አሳውቋል። ሐቅ ሚዲያና ኮሚኒኬሽን ተስፋ ለም በእስር ላይ በቆየባቸው ባለፉት ቀናት አስፈላጊውን ትብብር አደረጉ ላላቸው ጓደኞቹና የሙያ አጋሮቹ ሁሉ ምስጋናውን አቅርቧል። የአዲስ አበባ ከተማ ሰበር ሰሚ ችሎት ትናንት ሐሙስ ሰኔ 5 ቀን 2017 ዓ.ም የስር ፍርድ ቤቶች የጋዜጠኛውን የዋስትና መብት የመጠበቃቸውን መሰረታዊ የህግ ትጸት ያልተፈጸመበትና ህግን የተከተለ ሆኖ ስላገኘ ነው የስር ፍርድ ቤቶች የሰጡትን ውሳኔ አጽንቷል። ይሁንና ጋዜጠኛው ትናንት ሳይፈታ በእስር ቤት አድሯል። ጋዜጠኛው ከእስር እንዲለቀቅ የሙያ ማህበራት፣ ሲቪክ ድርጅቶች፣ ዓለም አቀፍ ተቋማት፣ ግለሰቦችና ጉዳዩ ያገባናል የሚሉ ሁሉ ሲወተውቱ ቆይተዋል። ጋዜጠኛ ተስፋለም ወልደየስ ሐሰተኛ መረጃ ማሰራጨት በሚል ተጠርጥሮ እሁድ ሰኔ